እለተ ቅዳሜ ምሽት የእንግሊዝ ፕሪምየር ሊግ ጨዋታ ሁለት የለንደን ክለቦችን ያፋጥጣል። የሁለቱ ክለብ ደጋፊዎች በዋናነት የሚያስቀምጡት የደርቢ ጨዋታ ባይሆንም በሁለተኝነት የደርቢነት ስሜት ያለው ጨዋታ ስለመሆኑ በእርግጠኝነት መናገር ይቻላል። የቼልሲ ደጋፊዎች ከአርሰናል ፉልሃምና ሊድስ ቀጥሎ ባላንጣችን ነው ብለው የሚያስቡት ክለብ ቶትናም ሆት ስፐር ነው። በተቃራኒው የሰሜን ለንደኑ ክለብ ደጋፊዎች ስፐርስ ከአርሰናል ቀጥሎ በሁለተኝነት ደርቢያችን ነው ብለው የሚጠሩት ክለብ የምዕራብ ለንደኑ ክለብ ቼልሲ ነው። እለተ ቅዳሜ ምሽት ሁለት ሰዓት ከሰላሳ ቶትናም ሆትስፐር ስቴዲየም ይህንን የለንደን ደርቢ ጨዋታ የሚያፋልመው ቦታ ነው። የሁለቱ ክለቦች የደርቢነት ስሜት ለመጀመሪያ ጊዜ አህዱ ብሎ የጀምረው በ1965 የውድድር ዓመት በኤፌ ካፕ ወይንም በወቅቱ ኮክኔ ካፕ ተብሎ ይጠራ በነበረው ውድድር የፍጻሜ ጨዋታ ላይ እንደነበርም ይነገራል። በወቅቱ በዚህ ጨዋታ ላይ 100 ሺህ ተመልካቾች ተገኝተው በተመለከቱት ጨዋታ የሰሜን ለንደኑ ክለብ ስፐርስ ሁለት ላንድ አሸንፎ የዋንጫ ባለቤት ሆነም። ነገሩን ይበልጥ የደርቢነት ስሜት በደጋፊዎች ልብ እንዲፈጥር ያደረገው አጋጣሚ በ1974/75 የውድድር ዓመት ያኔ ፈረስት ዲቪዥን አሁን የእንግሊዝ ፕሪምየር ሊግ በሚል ስያሜ የሚጠራው ውድድር ላይ ላለመውረድ በሚደረግ ትንቅንቅ ሁለቱን የለንደን ክለቦች አፋጠጠም። ከዚህ ጨዋታ አስቀድሞ ቶትናም ሆትስፐር ከቼልሲ በአንድ ነጥብ በልጦ ወራጅ ቀጠናው አፋፍ ላይ ይገኝ ነበር። ታዲያ በዚህ ጨዋታ ቶትናም ሆትስፐር አሸንፈው በውድድሩ ለመቆየት ቶትናም ሆትስፐርን አሸንፈው በውድድሩ ለመቆየት የቋመጡት ሰማያዎቹ ቶትናም በር ላይ ደረሱም። ነገር ግን ጨዋታው ከመጀመሩ አስቀድሞ የሁለቱ ደጋፊዎች ስታዲየም ውስጥ ከባድ ጸብ በዚህ ምክንያትም ጨዋታው ሳይከናወን ቀረም፣ ወደ ሌላ ጊዜ እንዲዘዋወር ተደረገም። በዚህም ጨዋታ ቶትናም ሆትስፐር ሁለት ለባዶ ሰማያዎቹን በማሸነፍ የበላይነቱን ወሰደም። ቼልሲም በተከታታይ ሁለት ጨዋታዎች ተሸንፎ 21ኛ ደረጃን ይዞ በማጠናቀቅ ከ12 ዓመት በኋላ ከዋናው የእንግሊዝ ሊግ መውረዱን አረጋገጠም። ከዚያን ጊዜ ጀምሮ የሁለቱ ክለቦች ባላንጣነት በተጠናከረ መልኩ ቀጥሎ እስካሁን ድረስ በደጋፊዎች ይጠበቃል። ዘጠኝ መቶ ዘጠናዎቹ በኋላ የምዕራብ ለንደኑ ክለብ ቼልሲ በቶትናም ሆትስፐር የተወሰደበትን የበላይነት በመረከብ ዶሚናንሱን ወስዶ ለአስርተ ዓመታት ከፊት መቀመጥም ችሏል። 1990 ጀምሮ በነበሩት ዓመታት ቶትናም ሆትስፐር በሜዳው ሃይተር ትሌን ለ16 ዓመታት ቼልሲን በሊጉ ማሸነፍ ቢሳ ነውም፣ ነገር ግን ኖቬምበር 2005 ላይ ቶትናም በሜዳው ሁለት ለአንድ በማሸነፍ መጥፎ ሪከርዱን ሰበረም። ከዚያን ጊዜ ጀምሮ በዘመናዊ እግር ኳስ ሁለቱም ክለቦች የተለያዩ አሰልጣኞችን በመቀየር በእንግሊዝ ፕሪሚየር ሊግ አስገራሚ የውድድር ዓመታትን አሳልፈዋል። የሰሜን ለንደኑ ክለብ በአርጀንቲናዊው አሰልጣኝ ማውሪዚዮ ፖቼቲኖ ዘመን ምርጥ እግር ኳስን ከመጫወት አልፎ ለተለያዩ ትላልቅ ክብሮችም ቀርቦ በር ላይ ለ በርካታ ዓመታት ሲመላለስም ቆይቷል። በተቃራኒው የምዕራብ ለንደኑ ክለብ ቼልሲ ከሮማን አብርሃሞቪች ባለቤትነት ጀምሮ ክለቡ በእንግሊዝና በአውሮፓ መድረክ ስኬታማ ጊዜን አሳልፏል። በእነዚህ ወቅቶችም የሁለቱ የእርስ በርስ ግንኙነት በጨዋታ የጋለ ያልሸነፍ ባይነት ስሜት አይሎ የሚታይበት ሁኔታ እንደነበርም አይዘነጋም። ሁለቱ ክለቦች በአጠቃላይ 174 ጊዜ ተገናኝተው 54 ጊዜ ቶትናም ሲያሸንፍ፣ 80 ጊዜ ቼልሲ በማሸነፍ የበላይነቱን ወስዷል። በቀሪ 40 ጨዋታዎች አቻ ተለያይተዋል። በ20526 ስድስት የውድድር ዘመን ከአንዤ ፖስቴ ኮግሉ ስንብት ማግስት ሰሜን ለንደን የደረሱት ቶማስ ፍራንክ ክለቡን እያነቃቁ ሲገኝ ክለቡ ከባለፈው ዘጠኝ የፕሪምየር ሊግ ጨዋታዎች 17 ነጥቦችን ይዞ ሶስተኛ ላይ እንዲቀመጥ አድርገውታል። አሁንም ቢሆን ተወሰኑት ጨዋቾቻቸው ጉዳት ላይ ቢሆኑም ጨዋታውን በሜዳቸው እንደማድረጋቸው መጠን ለቼልሲ ከባድ ፈተና እንደሚሆኑም ከወዲሁ ተጠብቋል። በሌላ መልኩ ጀማመሩ ድንቅ ነገር ግን የጨዋታ እንቅስቃሴ ወጥነት ጥያቄ የሚነሳበት የኢንዞ ማሪስካው ቡድን በወጣት ተጫዋቾች እንቅስቃሴ ቢወደሱም የዲሲፕሊን ጉዳይ ሌላኛው የሰማያዎቹ ቤት የቤት ስራ ሆኗል። ቼልሲ በ14 ነጥብ በሊጉ ሰባተኛ ላይ ሲቀመጥ በሶስት ነጥብ ተበልጦ ከሜዳው ውጭ ይፋጠጣል። ቶማስ ፍራንክ በአሰልጣኝነታቸው ቼልሲን በገጠሙባቸው ዘጠኝ ጨዋታዎች በሦስቱ አሸንፈው በሶስቱ አቻ ተለያይተው በሦስቱ ሽንፈትን ቀምሰዋል። ምሽት ሁለት ሰዓት ከ30 የሳምንቱ ታላቅ ጨዋታ በለንደን ደርቢ መርሃ ግብር በቶትናም ሆትስፐር ስቴዲየም ይከናወናል። ማን ከዚህ ጨዋታ ውጤት ይዞ ይወጣል? ቼልሲ ወይስ ቶትናም ሆትስፐር? ምሽት 2 ሰዓት ከሰላሳ 30 ምላሹ ይጠበቃል።